ከቻላችሁ ኮመንት ኮመንት ላይ ምን እንደምበላ ግን አላሳያችሁም፣ ብያችኋለሁ እንደው እንኳን እንኳን የሸመተ ያረሰ ማይችልሽ እንድትሉኝ ነው። እንብዮ እምቢ ስድስት ሰው ገባ። እንኳን ደህና መጣችሁ። ላይክ አድርጉ። ላይክ አላደረጋችሁ። እንደውም ዛሬ እምበላውንም አላሳያችሁም። እምጠጣውንም አላሳያችሁም። በእደን በእደን ማወሪኩም ያውሸዋል ይዋ በስበጉልኩም ሂነየፊሽ ወያተ ር ምንድን ነው እ እንደዚህ እየበላ ድ ማለት ነው። እኛ ብንበላም እናስመሰግናለን። እ አሉ እንጂ አንዳንዶቹ እየበሉ የማያስመሰግኑ እየበሉ የማያስመሰግኑ ብዙዎች አሉ። የምሬ ነው። አቤት ክፋታችሁ ግን አቤት ክፋታችሁ እናንተ በቀደም በቀደም ትናንትና ሁሊም በኢቢኤስ ማለት ነው፣ ትናንትና ሁሊም በኢቢኤስ ምን ሲሉ ሰማኋቸው መሰላቸው? አንዱ ጥያቄያቸው ማለት ነው። በጣም ይገርመኝ። በየትኛው ጥርሷ በየትኛው ጥርሷ ነው ስትበላ የምትበላ ነው? እኔ በሁለቱም ነው የምበላ አንዴ በዚህ አንዴ በዚህ በሁለቱም ነው የምበላ ነው። በሁለቱም መብላት ይመቸኛል። የሚከለክለኝ ላይ ነገር የለም። ወይኔ ስልክ ቻርጅ ሊዘጋ ነው ያንኛው